ፊልሙ ሲጀምር የ12 ዓመት ልጅ የሆነውን ኤነሪ ጋርነርን እያሳየን ይጀምራል። በቤዝቦል ፍቅርም የተነደፈ ልጅ ሲሆን አንድ ቀንም አድጎ ትልቅ የቤዝቦል ተጫዋች እንደሚሆንም ሙሉ ተስፋ ነበረው። ምንም እንኳን ራሱን ለማብቃት ቀንና ማታ የሚሰራ ይሆን እንጂ፣ ነገር ግን አሰልጣኙ ብዙ ጊዜውን እንዲያሳልፍ የሚያደርገው ቤንች ላይ ነበረ። እንዲጫወቱም ባስገቡት ሰዓት ላይም ብዙ ጊዜ ጨዋታውን ያበላሽ ነበር። ይህም ቡድናቸው እንዲሸነፍ የሚያደርግ ነበር። ሄነሪ የሚኖረው ከእናቱም ኤዲ ጋር ሲሆን እሱንም በደንብ ነበር የምትንከባከበው። አሁን ላይ ደግሞ ጃክ የተባለ ፍቅረኛ የያዘች ሲሆን እሱም ከገንዘብ ውጪ ስለ ምንም ነገር የማያስብ አይነት ሰው ነበር። ሄነሪ ምንም እንኳን በጣም ቢጠላውም ነገር ግን ለእናቱ ሲል መጥፎ ነገርን ላይናገረው ይወስናል። በቀጣይ ሄነሪ የቺካጎ ጋብስ ቡድን ዋና ደጋፊ መሆኑን እንገነዘባለን። ልብስ እንኳን በሚያጥብበት ጊዜ ላይ ወደ ማሽኑ እየወረወረ ይለማመድ ነበር። በትምህርት ቤት ውስጥ ሄነሪ ቤኬ ተባለችውን ልጅ ይወዳታል። ነገር ግን ስሜቱን በግልጽ እንዳይነግራት ይፈራ ነበር። አንድ ቀን በመጫወቻ ሜዳው ላይ ሄነሪ የእሷን ትኩረት ለመሳብ ይወስናል። ስለዚህም አንድ ሰው ኳሱን በሚመታበት ሰዓት ላይ ሮጦ ሄዶ ኳሱን ለመያዝ ይወስናል። ሄነሪም ኳሱን ለመያዝ በጣም ተቃርቦ ነበረ። ነገር ግን ልክ በዛን ሰዓት ላይ ሌላኛውን ኳስ ይረግጠውና አንሸራቶትም ወደ ላይ አንስቶ እንዲጥለው ያደርጋል። ይህም እጁ ላይ ወለምታ እንዲገጥሞ ነበር ያደረገው። ሄነሪም ወዲያውን ወደ ሐኪም ቤት እንዲወሰድ ተደርጎ ሕክምናውን ያገኛል። ለጥቂት ወራት ያክለም ቤዝቦሉን እንዲያቋርጥ ነበር ያደረገው። ይህም ትልቅ ድብርት ውስጥ ያስገባዋል። ከህመሙን ባገግምበት ሰዓት ላይ ሄነሪ ጀሶ እንዲወልቅለት ወደ ዶክተሩ ጋር ተመልሶ ደግሞ ይመጣል። እንዳለመታደል ሆኖ ዶክተሩ ግር የነገረው ከባድ ነገር ነበረ። ምንም እንኳን አጥንቱ ወደ ቦታው የተመለሰ ቢሆንም ነገር ግን የተለየ ባህሪ ነበረው። በዚህ ምክንያት ሄነሪ እጁን ባንቀሳቀሰበት ጊዜ በሙሉ እጁ የመሰባበር አይነት ድምፅን ያሰማ ነበረ። ቢሆንም እሱ ግን ይሄ ያስጨነቁ አይመስልም። ዋና ሀሳቡም ከዚህ በኋላ ቤዝቦል መጫወት በድጋሚ ይጀምራሉ የሚል ብቻ ነበረ። ጀሶ የወለቀለትን ቀን በማስመልከት አንድ ላይ ለመዝናናት ይወሰናሉ። በዛም ጊዜ ሜሪ ለሱና ለሁለቱ ጓደኞቹ የቺካጎ ካፕስ ጨዋታን እንዲታደሙ በሚል ትኬቶችን ሰጣቸዋለች። ቢሆንም የቺካጎ ካፕስ ቡድን ግን ጥሩ አቋም ላይ ያለ አይመስልም። ዋና ወርዋሪያቸው የነበረው ቼት ስቴድመን ትከሻው ላይ በነበረበት ጉዳት ምክንያት ጥሩ አቋምን እያሳይ አልነበረም። የክለቡ ዋና ማናጀር የነበረው ሌሪ ፊሸርም በዚህ ዓመት እነሱን በስቴዲየሙ ሊደግፉ የመጡ ተመልካቾች ቁጥራቸው በጣም መቀነሱን ይገነዘባል። ስለዚህም በዚሁ የሚቀጥል ከሆነ ቡድኑ ለሌላ ለሌላ ባለሀብት ደግሞ እንደሚሰጥ ይነገራቸዋል። በጨዋታው ላይም ቼት በድጋሚ ሊያሸንፍ አልቻለም። የተመታችው ኳስም እንደ ድል ሆኖ የሄነሪ እጅ ላይ ትደርሳለች። ቢሆንም መልሶ ለመወርወር ባሰበበት ጊዜ ላይ ግን እጁ ከዚህ በፊት እንደተሰበረ ትዝ ይለዋል። ነገር ግን ጓደኞቹና ተመልካቾቹ እንዲወረውር እሱን በሚያግዙት ሰዓት ላይ በመጨረሻም ይወረውረዋል። በሚያስደነግጣቸው መልኩ ግን ኳሱ የተወረወረው በጣም በትልቅ ፍጥነት ነበረ። ይህንንም የተመለከቱት ዘጋቢዎችም በዚህ በጣም ይገረማሉ። ከዛ ርቀት ላይም በዚህ ፍጥነት መወርወሩም በጣም አስገርሟቸዋል። ሌሪም እንደዛው በዚህ ደንግጦ ስለነበረ ወዲያውኑ ልጁን በቡድናቸው ውስጥ እንዲያካትቱለት ለሰራተኞቹ ይነግራቸዋል። በቀጣዩ ቀንም የቺካጎ ካብስ ተወካይ ወደ ሄነሪ ቤት ይመጣል። ሀሳቡም ወደ ክለቡ መጥቶ ችሎታውን እንዲያሳየ ነበረ። ሄነሪም ሕልሙ ሊሳካ መሆኑን ሲመለከት በዛ ይደነግጣል። ስለዚህም ወዲያውኑ ያቀረበለትን ጥያቄም ጥያቄ ይቀበላል። በቀጣይ ልምምድ በሚያደርጉበትም ጊዜ ላይ በሄነሪ ይወረወር የነበረው ኳስ በሰዓት መቶ አንድ ማይል ያክል ፍጥነት እንዳለው ይገነዘባሉ። ዴሪም ይህንን ሲመለከት ምንም ያክል ዋጋ ቢያስወጣው ይህን ልጅ ቡድኑስ ለማካተት ይወስናል። ስለዚህም ጃክ ሄነሪን የሱ ቡድን እንዲቀላቀል እንዲያሳምነውና የላደረገበትም 10% ያክል እንደሚከፍለው ቃል ይገባለታል። እንደተጠበቀውም ሄነሪ ምንም ሳያንገራግር ነበር ሀሳቡን የተቀበላቸው። በመጀመሪያ የጨዋታ ቀኑ ላይም ሄነሪ አንዳንድ ዋና ዋና የሚባሉ ህጎችን የቡድኑ አሰልጣኝ ከነበረው ከሳን ማርቲኔ ላይ ይሰማል። አሪፍ ታጫዋች መስኪሆን ድረሰም እንደሚረዳውም ቃል ሊገባለት ችሎ ነበረ። በቀጣዩ ትይንት ላይም ጨዋታ ይጀመራል። የቺካጎ ካፕስም ከኒውዮርክ ሜትስ ጋር እየተጫወቱ ይገኛሉ። ቼትም በጥሩ ሁኔታ ሊወረውር አልቻለም ነበረ። ስለዚህም ተመልካቾችና ባለቤቱ ሄነሪ እሱን ተክቶ እንዲገባ ይናገራሉ። ምንም እንኳን መጀመሪያ ላይ ቢያመረታም በመጨረሻ ግን ሳን በሀሳቡ ይስማማል። ጫወት በሚያስገቡት ሰዓት ላይ በድንጋጤ ውስጥ ይገባል። ምክንያቱም ይህን ያክል ተመልካች በሚገኝበት ቦታ ላይ ተጫውቶ ያቅም ነበረ። ይባስ ብለው ደግሞ የመጀመሪያ ወርወረው አልተሳካለትም። የመታበት ሰውዬም ፊቱ ራሱ ያስፈራ ነበረ። ከዚያም ያ ሰው ሄነሪ ላይ ያሾፍበታል። ሄነሪም በተደጋጋሚ መልኩ ሞክሮ ባይሳካለትም በመጨረሻ ግን ቡድኑ እንዲያሸንፍ ሊያደርግ ችሏል። ከዚህም ጨዋታ በኋላም ሄነሪ ወደ ትምህርት ቤቱ ሲመለስ ለመጀመሪያ ጊዜ ቤኪን ያዋራታል። ጓደኞቹም አብረው ወደሚሰ ሊሰሩ ጀልባ እንዲጋብዛት ይጠይቁታል። ቢሆንም ሄነሪ ግን በነበረው ፍርሃት ምክንያት ይህ እንዲናገር አልቻለም። ከዚያም ከጓደኞቹ ጋር አንድ ላይ በመሆን ጀልባ ለመስራት ይሄዳሉ። በዚህም ምክንያት ሄነሪ ወደ ስልጠና ቦታው አርፍዶ እንዲመጣ አድርገዋል። በቀጣዩ ጨዋታ ላይ ሄነሪ ለክለቡ እንዲጫወት ይደረጋል። አወራወሩም የተሳካለት ባይሆንም ነገር ግን ሊያስወጡት አልፈለጉም ነበረ። ሳንም ለቼት ለሄነሪ እንዴት መወርወር እንዳለበት ትንሽ ነገር እንዲነግረው ይነግረዋል። እሱም ይህንን በመቀበልም እንዴት መወርወር እንዳለበት ዋና ዋና የሚባሉ ምክሮችን ለሄነሪ ይመክረዋል። ምንም እንኳን ሄነሪም የተናገረውን ሙሉ ለሙሉ ባይገባው ነገር ግን ጥሩ የመነቃቃት ስሜትን ያገኝና ያንን ተጠቅሞም ጥሩ ችሎታውን ማሳየት ይጀምራል። በጥሩ ውርወራዎቹ ምክንያት ጨዋታውን ሊያሸንፍ ችሏል። በዚህም ሁሉም ይደሰታሉ፣ በተለይ ደግሞ ጃክ፣ ምክንያቱም አሁን ላይ የሄነሪ ማናጀር ሊሆን ችሏል። በዚህ መልኩም ከፔፕሲ ጋር የነበራቸውን ስፖንሰርም የፈረመለት እሱ ነበረ። ከጨዋታው በኋላ ሜሪ ቼተን ልጇን እየረዳላት ስለሆነ ታመሰግናለች። በዚህ መልኩም ሁለቱ ማውራት ይጀምሩና ጥሩ ግንኙነትን መፍጠር ይጀምራሉ። በቀጣዮቹ ጨዋታዎችም ሄነሪ ጥሩ ችሎታን ማሳየት ጀምሯል። አንድ ሁለት እያለም ብዙ ጨዋታዎችን ማሸነፍ ይቀጥላል። በአንደኛው ጨዋታ ላይም ሳን ኳሱን እንዲመታም አዞት ነበር። ሄነሪም ከአራት ውርወራዎች በኋላ በመጨረሻኛው ኳሷን ሊመታት ችሏል። ከዚያም ወርወሬው ላይም ያሾፍበታል። በመጨረሻም ከቡድኑ ጋር አንድ ላይ በመሆን ጨዋታውን ያሸንፋሉ። ቀናቶች እንደዚህ እያለፉ በመጡበት ሰዓት ላይ ሜሪና ቼት በደንብ መቀራረብ ይጀምራሉ። ምክንያቱም ቼት አሁን ላይ ለልጁ እንደ ጥሩ ጠባቂ ሊሆንለት ችሏል። አንድ ቀን በድግሱ ላይ አንድ ላይ እየደነሱ በነበሩበት ጊዜ ላይ ጃክ ሁለቱን ይመለከታቸውና ሜሪም ከሱ የራቀች መምጣቷን ይገነዘባል። ልክ በዘን ሰዓት ላይም ሌሪ ፊሸር አንድ ዜናን ይዞለት ይመጣል። ይህም ዜና ሄነሪን መግዛት የሚፈልግ ሌላ ቡድን መምጣቱን የሚናገርና ለዚህም ደግሞ 25 ሚሊዮን ዶላር እንዳቀረቡ ነበር። መጀመሪያ ላይ ጃክ የሄነሪን ከዚህ ቡድን መውጣትን አልፈለገም ነበር። ቢሆንም ሌሪ ግን ከሽያጩ 10% ሊሰጠውና ጄሪንም ከቡድኑ ውስጥ እንደሚያባረር በነገረው ሰዓት ላይ ዚህ ሐሳብ ይስማማል። ከሳምንታት በኋላ ሄነሪ ጥሩ ቦታ ላይ እየደረሰ ያለ ይመስላል። ቡድኑም ለተከታታይ ጊዜ ማሸነፍ እንዲችለም ሊያደርግ ችሏል። እናም በመጨረሻም ለሻምፒዮንሺፕም የፋይናል ውድድር ላይ ያደርሳቸዋል። በዚህም ጊዜ የሚፋለሙት ከኒውዮርክ ሜትስ ጋር ነበረ። ቢሆንም በዚህ ምክንያት ግን ሄነሪ ለጓደኞቹ ጊዜ መስጠት አልቻለም ነበር። አብሯቸውም ይሰሩት የነበሩትን ጀልባም አልሰራም። በዚህ ምክንያት እነሱ እሱ ላይ በማሾፋቸው ከነሱ ጋር ሊጣላ ችሎ ነበረ። በቀጣይ ለፔፕሲ አንድ ማስታወቂያን በሚሰራ በት ጊዜ ላይ ጃክ ስልቱን በመጠቀም ኤነሪ ባለበት ቡድን ውስጥ የሚያቆየው ኮንትራት መሆኑን በመናገር ያስፈርማታል። በቀጣይ ሌሪ ለቼድ ከዚህ በኋላ በቡድን ውስጥ የሚያቆየውን አዲስ ኮንትራት ማግኘት እንደማይችል ይነግረዋል። ይሄ ሲዝንም ባለቀበት ጊዜ ላይ ከዚህ ቡድን ጋር እንደሚለያይ ይነግረዋል። ይህም ዜናም ቼድን ያናድደዋል። ቢሆንም ግን እንደወንድ ውሳኔውን ለመቀበል ይወስናል። በቀጣዩ ቀን ጃክ ሄነሪን መቆጣትና ፎቶሹት እንዲያደርግም ማዘዝ ይጀምራል። ሄነሪም ይህንን ባልተቀበለበት ሰዓት ላይ ጃክ እሱን ያስፈራረዋል። ከዛ በተጨማሪም እነሱን ለሌላ ሰው ትቷቸው እንደሄደው ፈሪ አባቱ እንዳይሆንም ይነግረዋል። ይህንን በሚናገር ያለበት ሰዓት ላይ ከላይ የነበረችው ሜሪት ሰማና ወደዛ ትመጣለች። በዛም ንዴት ላይ ስለነበረች ነገሮች ይጨማመሩባትና በመጨረሻም በቦክስ ተመታውና ከቤት አስወጣዋለች። ጃክም ከቤታቸው ከወጣም በኋላም ሄነሪ ወደ ጓደኞቹ ጋር በመመለስ እነሱን ሊረዳ ባለመቻሉ ይቅርታ ይጠይቃቸዋል። ከዚያም አንድ ላይ ጀልባውን ሰርተው ከጨረሱ በኋላ የመጀመሪያ ሙከራቸውንም ያደርጋሉ። በቦታው ላይም ቤኪና ጓደኞቿን ያገኙና እንዲቀላቀሏቸውም ይጋብዟቸዋል። በዚህ መልኩም ጥሩ ጊዜንም አብረ ያሳልፋሉ። ወደ ቤትም ከተመለሰም በኋላም ሄነሪ ለእናቱ ስለ ወደፊት እቅዱ ይነግራታል። በዚህም ምክንያት ሁለቱ አንድ ውሳኔ ላይ ይደርሳሉ። በመጨረሻው የጨዋታ ቀን ላይ ሄነሪና እናቱ ወደ ቺካጎ ካብስ ቡድን ባለቤት ጋር ያመራሉ። ለሱም ከዚህ በኋላ ሄነሪ ቀጣዩን ሲዘን እዚህ አብሯቸው መጫወት እንደማይችል ይናገራሉ። ሄነሪም ለምን ሊሸጡት እንዳሰቡ ይጠይቃቸዋል። ቢሆንም ሌሪ ግን ይህንን ጥያቄ ሳይመልስ ያልፈዋል። ከትንሽ ቆይቶች በኋላ ጨዋታው ሊጀመር ተዳርሷል። ምንም እንኳን ትከሻው ላይ ጉዳት የደረሰበት ቢሆንም ሳንገን ቼድ የመጀመሪያ ተጫዋች ሆኖ እንዲጀምር ይነግረዋል። ቻድም በዚህ ደንግጦ ነበረ፣ ቢሆንም ግን ጨዋታውን ለማሸነፍ በማሰብ ወደ ጨዋታው ይገባል። በዚህም ጊዜ ላይ ብዙ ሰዎች ጨዋታውን ለመታደም የመጡ ሲሆን ከነዚህም መሃል የቡድኑ ዋና ባለቤት የነበረውም ሰው ሊገኝ ችሎ ነበረ። ቻድም በመጀመሪያ ጥሩ የሚባሉ ወርወራዎችን ሊያደርግ ችሎ ነበረ። በመጨረሻ ግን እጁ ላይ የነበረው ሕመም በድጋሚ መነሳት ይጀምራል። በትከሻው ላይ ሊሰማው የነበረውም ሕመም በጥሩ ሁኔታ መወርወር እንዳይችል ቢያደርገውም፣ ነገር ግን መጮቱን አላቆመም። በስድስተኛው ውርወራ ላይም ጥሩ የሚባል አይነት ውርወራ ሊወረውር አልቻለም ነበረ። ቢሆንም ግን ውድድሩን በመቀጠል በቀጣዩ ዙር ላይ ደግሞ በከባዱ ይወረውራል። ይህም ከባድ ፍጥነት ስለነበረው ተቃራኒው ተጫዋች የሚመታበትን የቤዝቦል ባት እንዲሰበር ያደርጋል። ቼድም በድጋሚ ኳሱን መወርወር ቢኖርበትም ነገር ግን አልቻለም። ምክንያቱም ትከሻው በጣም ተባብሶበታል። ስለዚህም ኳሱን በእጁ ይዞ መሮጡን ይቀጥላል። በዚህም ጊዜ ላይ ሶስት ነጥቦች አሏቸው። ቼድም ለአሰልጣኙም ከዚህ በኋላ መወርወር እንደማይችል ይነግረዋል። ሌላ ምርጫም ስላልነበረው መሰልጣኛቸው ሄነሪ እንዲታካ ይነግረዋል። ለእነሱ ሲለም ይህንን ጨዋታ እንዲያሸንፉ ይለምነዋል። ሄነሪም በዚህ ሀሳብ ይስማማል። ነገር ግን ከዛ በፊት ይሄ የሚጫወትበት የመጨረሻ ጨዋታው እንደሆነ ይነግረዋል። ወደ ሜዳው በገባበት ሰዓት ላይ ተመልካቾች በሙሉ የሱን ስም እየተጣሩ ያሞግሱታል። መጀመሪያ ላይም ለቡድኑ ጥሩ የሚባል ፐርፎርማንስን በማሳየት ነጥቡን ያሻሽልላቸዋል። በመጨረሻው ዙር ላይም የቺካጎ ካፕስ ቡድን ውጤቱን በደንብ ማስጠበቅ ይኖርበታል። ቢሆንም ሁሉም ሰዎች ግን ሄነሪ ማሸነፍ እንደሚችል ሙሉ እምነት ነበራቸው። እሱም በጥሩ መንፈስ ሆኖም ወደ ሜዳው እየሮጠ ይገባል። ነገር ግን ልቋሱን ሊያነሳ ባለ ሰዓት ላይ ልክ እንደ በፊቱ ኳሱ ያንሸራትተውና ተመሳሳይ አወዳድቅን ይወድቃል። ተመልካቾቹም በደረሰበት ነገር ይደነግጣሉ። ቢሆንም ሄነሪ ግን ከወደቀበት በመነሳት ደህና መሆኑን ይነግራቸዋል። ኳሱን ለመወርወርም ወደ ሜዳው ላይ ይወጣል። ቢሆንም ይህንን ባደረገበት ሰዓት ላይ ግን በስትክሉ ሊወረውር አልቻለም ነበረ። ሄነሪም በድጋሚ እጁን በመመልከት እጁን ማንቀሳቀስ ይጀምራል። ልክ በዚህ ጊዜም ነበረ ከዚህ በፊት ከወደቀ በኋላ ይሰማ የነበረው የእጁ ላይ የመሰባበር አይነት ድምፅ እንደሌለ ተገነዘበው። እናም ከዚህ በኋላም ያፈጣን እጅ የለውም ማለት ነው። ቢሆንም ግን አሁንም ወርወሩን አላቆምም ነበር። አራቴ ቢወረውርም ነገር ግን አራቱም ልክ አልነበሩም። ተመልካቾች ባለቤቱን ባለቤቱንና ዘጋቢዎቹን ጨምሮ በተፈጠረው ነገር መገረምና መደንገጥ እንዲጀምሩ ያደርጋቸዋል። ሄነሪም በዛን ጊዜ ላይ የቡኑን አባላት በሙሉ ለአጭር ስብሰባ ይጠራቸዋል። እናም በዛን ጊዜ ላይም የእጁ ጥንካሬ አሁን ላይ እንደጠፋ ይነግራቸዋል። ከዚህ በኋላም ልክ እንደ በፊቱ መወርወር አይችልም ማለት ነው። ይህንም በመስማትም ሁሉም ይጨነቃሉ። ቢሆንም ሄነሪ ግን ሌላ ዕቅድ እንዳለው ይነግራቸዋል። ከዚያም ስለ ዕቅዱም ከነገራቸው በኋላም ሁሉም ይለያያሉ። ሄነሪም ለመወርወር ይዘጋጃል። ልክ ኳሱን ከእጁ ባላቀቀበት ሰዓት ላይ ተቃራኒው ቡድን መሮጥ ይጀምራል። ቢሆንም እዚህ ጋ ግን ተሸውዶ ነበረ። ምክንያቱም ሄነሪ ከእጁ ያላቀቀው ትክክለ ከፍተኛውን ኳስ አልነበረም። ስለዚህም በፌ ኳስ ሊያታልለው ችሏል ማለት ነው። ቢሆንም ጨዋታውን ለማሸነፍ ግን ተጨማሪ ሁለት ተጫዋቾችን ማሸነፍ ይኖርባቸዋል። በዚህ ጊዜም ሄነሪ ኳሱን ወደ ታች ይጥለዋል። ይህም ተጫዋቹ ልክ እንደ ከዚህ በፊቱ ተጫዋች ተመሳሳይ ወጥመድ ውስጥ ላለመውደቅ ሲል ሊሮጥ አልወሰነም ነበረ። ስለዚህም ሄነሪ እሱ ላይ ማሾፉን ይቀጥላል። በመጨረሻም እቅዱ የሚሰራለትና ተጫዋቹ መሮጥ ይጀምራል። የነሪም እየሮጠ በመሄድም ተጫዋቹን ያሸንፈዋል። ይህም ተመልካቾቹን ትልቅ የደስታ ስሜት ውስጥ ያስገባቸዋል። አሁን ቡድኑ ቀጣዩ ተጫዋች ማሸነፍ የሚችሉ ከሆነ ሻምፒዮን መሆን ይችላሉ። እንዳለመታደል ሆኖ ቀጣዩ ተወዳዳሪ ግን ከዚህ በፊት ሄነሪን ያሸነፈው ሰው ነበር። ይህም ሄነሪን እንዲደነግጥ ያደርገዋል። እናም ያንን አወራወሩን የሚደግም ከሆነ ይሄ ሰው እንደሚያሸንፈው እርግጠኛ ነው። ቢሆንም ሄነሪ ግን ያለውን አቅም በሙሉ በመጠቀም ይወረውራል። ነገር ግን ኳሱ የተጓዘው በቀስታ ስለነበረ ሰውየው ሊመታው አልቻለም። ቢሆንም በንዴት ውስጥ ሆኖ ግን ለቀጣዩ ደግሞ ራሱን ያዘጋጃል። በዚህ ጊዜም ሊመታው ችሎ ነበር። ቢሆንም ኳሱ ግን ረጅም ርቀት ሊጓዝ መቻሉን ተከትሎ ነጥቡ እንዳይቆጠርለት ያደርገዋል። ይህም አሁን ላይ ያለው አንድ የመጨረሻ ድር ብቻ መሆኑን እንዲገነዘብ ያደርገዋል። ሄነሪም ተመሳሳይ አወራወረን የሚደግም ከሆነ ሰውየውን ማሸነፍ እንደማይችል አምኗል። ልክ በዛን ሰዓት ላይም እናቱ እንዴት ከዚህ በፊት ሳንስክሪኑን ተቀብለው እንደነበር ያስታውሳል። ምንም እንኳን ሐሳቡ ሪስክ ያለው ቢሆንም ነገር ግን ያንን ለመውሰድና ተመሳሳይ አወራወር ሊወረውር ይወስናል። ልክሷ እንደምትወረውረውን በመጨረሻ ኳሱን ይወረውረዋል። በሚያስገርምም መልኩም አስፈሪው ሰው ኳሷን መምታት ሳይችል እንዲቀር ያደርገዋል። ተመልካቾችና የቡድኑ አባላት በሙሉም በዚህ ይደሰታሉ፣ ምክንያቱም የቺካጎ ካፕስ የዚህን ሲዘን ማሸነፍ ችለዋል። በቀጣዩ ትዕይንት ሄነሪ ለሌላ ቡድን ደሞ ሲጫወት እንመለከተዋለን። አሁን ከበፊት ከነበረው በላይ ምንም አይነት ፓወሩን ሳይጠቀም ራሱን ሊያሻሽል ችሏል። የወዳት ይወዳት የነበረችው ቤኪም አሁን ላይ የሱ ደጋፊ ልትሆን ትችላለች። ፊልሙ ይህን ይመስል ነበር። ከተመቻችሁ ላይክና እና ሰብስክራይብ ማድረጋችሁን እንዳትረሱ በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።